ውድና ክቡር የሆናችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁ እንደምን አላችሁልኝ? ከኔ ጋር ሁሉ ሰላም ነው። የእናንተም እንደኔ ተመሳሳይ እንደሚሆን ባለሙሉ ተስፋ ነኝ። ዛሬም እንግዲህ ጽናትን ይዠመጥቻለሁ የቀጠለ ናሆሜን ወደ ውጭ ካስወጡ በኋላ እምሩ ከእናቲቱ ጋር ማወርታ ነበረ። በምታወራበት ሰዓትም ብዙ ብዙነት ነገር ተነጋግረዋል። እንዴት ማስመሰሉን ቻልሽበት በማለት ጥያቄ ተጠይቃታለች። እምሩም ወድጃ አይደለም እመሜን ብናገር ጥሩ ስሜት አልተሰማኝም የታዲ የበታች አይነት ስሜት ተሰምቶኝ ለዛ ነው በማለት ትመልትላታለች። እናቲቱ ወደ ወደሻር ለሚያመጣሹ ለምን እንደዚህ ማድረጉ አስፈለገ በማለት እጅጉን ተበሳጭታለች። እምሩም ግራ ገብቷታል። ናሆሜን በጣም ነው የማፈቅረው የምወደው ትላታለች ይምንም ያህል ብትወጁ ልክ እንደኔ ግን አትወጁም በማለት መልሳላታለች። እሱም እውነትሽን ነው የእናትን ፍቅር የሚተካ የለም በማለት መልሳለች። እንግዲህ ሁለቱ እጅጉን ተፋጠዋል። የምሩ መታመሟን መናገር እናቲቷም አምና መቀበል አልቻለችም። ብቻ ናሆሜን የምትወጂው ከሆነ አንድ ነገር እንስማማ ብላታለች። ናሆሜን ስለምወደውና ስለማፈቅረው ምንም ብትይኝ እቀበላለሁ ሁሉም ነገር እስማማ አለው በማለት መልስ ሰጣለች። እናቲቱም ታዲያ ይህንም ትወጁ ከሆነ ይህን አንድ ነገር አድርጌ እርግጠኛ ከሆንሽ በማለት ትላታለች። እንግዲህ ናሆሜን ምንም ነገር ለማድረግ ዝግጁ ነ ስትላትም፣ እንግዲያውስ ልጅ ለመውለድ ፍቃደኛ ሁኝና ድል አድርጌ ልዳርሽ በማለት ፍጥጥ ያለ ጥያቄ አምጣለች። እምሩም በሆነው ነገር ተበሳጅታ ግን በማለት ሀሳብ ብሰጥም ምንም ግን አያስፈልገውም አስቢበት በማለት ወጣለች። ልሸኝሽ ምሳ ብይ ብትላትም ያበላችሁኝ እኮ ጠገብሁ እኮ በማለት መልሳለች። ልሸኝሽ ስትላትም አልፈልግም፣ ከማያዳርሰኝ ሰው ጋር መሄድ አልፈልግም በማለትም ሀሳብ ሰጣለች። እምሩ ደነገጠች። እምሩም ሶፋ ላይ ከተቀመጠች በኋላ ፈጣሪ ምን አድርጌ ነው እንደዚህ የምቀጣው? ምን በድዬ ነው? ምን አድርጌ ነው? እያለች በልቅሶ አጧጥፋለች። ክብሮና ሰኒ ወደ ነክራቤት አምርተው ነበር። ካመሩ በኋላም ከሳሎን ማንም ሰው የለም። ሰዎች በሙሉ የት ሄደው ነው በማለት ትጠይቃለች። እንግዲህ ክብሮ መማፈፋ አድርጎ እንግዲህ ብቻችን እንድትሆን ፈልገው ሊሆን ይችላል በማለት ይመልስላታል። እሷም ደግሞ እንግዲህ እንዴት ነው ውሎሽ? ደህና ነሽ ወይ በማለት ሰላምታም ጀምሮላታል። ደህና ነኝ ግን አለቀይ ባይነ ቁራኛ ሲቆታጠር ነው ዋለ ትለዋለች። እንዴት ቢያይሽ ምን ችግር አለው ይላታል። እሷም እንግዲህ የእህቴ ቃል አቀባይ ነው በማለት መልስ ሰጠዋለች። ግን አሁን ያልሽውን ቢገጥምሽ ምን ታደረግ ያለሽ ይላታል። እንዴት ማለት እንዴትማ እሷ እኔ ጋር ፍቅር እንደጀመርሽ ብታግ ወደ ሰው ሀገር ይዛሽ ብትሄድ ምን ትያለሽ? እኔ ነው ወይስ እሷ ነው የምትመርጭ? ብሎን ክብሮን ጥያቄ አቅርቧል። እንግዲህ ከባድ ነው፣ እኔ በዛን ሰዓት እንደዚህ ማሰብ አልፈልግም። አሁን ላይ አንተን ያገኘሁት በቅርቡ ነው፣ ስለዚህ እንደዚህ አይነት ሀሳብ ማሰብ አልፈልግም። በሁለት በሚወዱት መሀል መሆን በጣም ከባድ ነው እያለች መልስ ሰጠዋለች። አይ ቢሆንም ይቻልም ሙሉ አይደለችም አንዱን መምረጥ አለብሽ ቢላትም፣ አይ ጊዜው ሲደርስ እንነጋገርበታለን። አሁን ላይ ባለሁበት ደስታ ሌላ ነገር መጨመር አልፈልግም፣ ምንም ነገር ማለት አልፈልግም ትለዋለች። በይ በቃ በሃሳብሽ ተስማምቻለሁ ተባብለው ሁለቱም ተስማምተዋል። ክሌናም ያው ወሬ መጥባት ትወዳለች እና እዚህ ጋር ፍቅር ደርቷል፣ ልክ እንደ ድሬ ሰው በማለት ሀሳብ ሰጣለች። እነሱም እየተሳሳቁ ነበር። እንግዲህ ሰኒም ፍጥጥ አድርጋ ስታያ ተረያዥው ምንድን ነው ትላለች። አሁን ሰኒ ተደባዳቢነት ደግሞ እንዳትቧጥጪ ስትላትም፣ እንግዲህ ክብሮን ተናግሯል። አይ ሰኒን ተደባዳቢ ያደረግሻት ወይ በማለት መልስ ሰጥቷል። አሁንማ ታርቀናል፣ ታርቀናል እኮ በማለት ሰኒ ሀሳብ ሰጣለች። እንግዲህ ነገሮችን አብራርታለች። ተደባዳቢ እንደሆነችና መፍራት እንዳለበት እየነገረችውም ነበር። ክብሮም ሀሳቡን ተቀብሏል። እየተሳሳቁም ነበረ። ክብሮም ወንድሜ በማለትም ሀሳብ ሰጣለች። በጣም ፍቅር ወርዷል። ሳቅ የተሞላበት ጨዋታ ሆኗል። ናሆሜ እናቱን ሊሸኛት ብሎ ካፌ ጁስ ጋብዟትም ነበር። ጁሱንም ምንም ሳትቀምሰው በብስጭት ነገሮ ነገሩን እየበላች ነበረ። ሰው ሲያፈቅር ለካሁን ለመኖ ነው የሚታወር እያለች እንግዲህ የስድብ ውርጅብ ያወርዳበታለች። ብቻ ናሆሜ ደንግጦ አባዬም እንዳትናገር ብላትም እንግዲህ እናንተ በተበተባችሁት ገመድ እኔ መግባት የለብኝም። ስለዚህ እናንተ ውስጥ ገብቸት ዳሬ መበጥበጥ አልፈልግም፣ ሁሉንም ነገር ነግረዋለሁ እያለች ያስፈራራችሁ ነው። እሱም ግራ ገብቶታል። ቤቲና ጽናት አንገት ለአንገት ተያይዘዋል። አንቺ ምን ታረጊያለሽ? ከዚህ እኮ የሚፈልግሽ ሰው የለም ከዚህ ጋር ኮር ምትለሽ ከምትቀመጭ ለምን ወደ እናትሽ ቤት አትመለሽም? ብላ ሐሳብ አመጣችላት። ቤቲም እንግዲህ እንደዛ ከሆነማ ኪራኔሽ ስትላት ጽናት እንዳልሆነ ሆነች። እሱም አይሄድም። አንቺ ከእናትሽ ጋር ሂጂ ብትላትም እኔ አልሄድም፣ እናንተ ለምንድነው የምትቆጡኝ? እኔ ምን አደረኳችሁ? በማለት ተናዳለች። ጽናት ግራ ገባት። ከዚህ በኋላ እንግዲህ ይበቃል፣ ወደ እናትሽ ቤት ሂጂ እና ከዛ እሷ ትንከባከብሽ፣ ከዚህ ማንም ሰው አይፈልግሽም፣ ብቻሽ ነው። እዛ እያለሽ በጣም ቆንጆና አሪፍ ነበርሽ፣ አሁን ተጎዳሽ። ስለዚህ መሄድ አለብሽ ብትላትም ቤቲ፣ በፍጹም ከዛ ከሄዱ በኋላ እኮ በህልሜ ነው እንጂ ማየው በአካል ላይ በማለት ሐሳብ ሰጥታለች። ጽናትም ካንቺ ጋር ማውራት ጋይ ለዋ ማፍሰስ ነው በማለት ጥላት ሄዳለች። እንግዲህ ጥላት ከሄደች በኋላም ወተ ታርጋ አስቀምጣ አንች አንቺ ግን ለምንድነው? በማለት ቤቲ ጉሮሮዋን ለማነቅም ማነቅም ተዘጋጅታ ነበረ ነበር። ጽናት ክራ ገባት። ሰኒና ህሌና ኩሽና ነበሩ? ሰኒ ውሃ ልጠጣ ብላ ወደ ኩሽና ስትገባ ህሌና መጣች። እኔ እኮ ውሃ መጠጣት ብለሽ ገብተሽ ስትቀሪ መጣ። አንቺ ለእኔ ያስበሽልኝ ነው እንደዚህ የጠየቅሽኝ ብትላትም፣ አዎ፣ ግን የሆነ ነገር ሰምተሻል ወይ ትላታለች። ክብሮን አባቱ እንዳገኘና ከክብሮን ስልክ አብረው እንዳወሩ ሰምቻለሁ ትላታለች። እና ያለ አባት ሊወለድ ነበረ እና ምን ችግር አለው? ይህም የምትነግሪኝ ምን ይጠቅመኛል? ትላታለች። አይለ ጠቅላላ እውቀት ብዬ ነው እንደዚህ ከሆነ ሁለተኛ ስለ ክብሮ እንዳትጠይቂኝ እንዳትነግርኝም ከቻል ሽኑሮ ሽኑሪ በማለት ጥላት ሄዳለች። እንግዲህ ህሌናም አይ እኔ እንግዲህ ለምንድን ነው የማይሰሙኝ ለምን አይረዱኝም በማለት ስላልተረዷት ተሰምቷታል። እምሩ ከተናደደች በኋላ ናሆሜ እናቶ ሸኝቶ ሲመጣ ተኝታ አገኛት። ስትነሳም እሱን አገኘችው። ምሩዬ ምኖች ነው ያለቀስችው? ኧረ አላለቀስኩም ብላ ብትርበተበትም ያለቀስችበት ሶፍት እኮ እዚህ ጋር ያለው ለምን አለቀስ? ይላታል ላሆሜ ልደብቅ አልፈልግም፣ በጣም ከፍቶኛል ትሏለች። አውቃለሁ ዛሬ እኮ ስለተናደደች ነው፣ አወራት እና ነገሮች ሁሉ ይስተካከላሉ ቢላትም፣ እሷ ግን ሌላ ሀሳብ ውስጥ ስለሆነች ደብሯታል፣ በጣም አዝናለች። ፅናት ካልጋዋ ላይ ኩርምሽ ብላ ተቀምጣ ነበርና፣ ኪራ መጣ። ከመጣም በኋላም ሰላም ከተባባሉ በኋላ እኔ በጣም ሞቆኛል ቲሸርታም ጭልኝና ልቀየር ሲላትም ለምን ሻውራት ወስድም ትለዋለች። ሸሚዙን በደንብ ሳይፈተው ቁሞ ነበረ። ደረቱ እየታየ ነው። ቤት መጣች። ቤቲም ኪራዬ በማለት ዘላቅ ቅፍ አደረገችው። ጽናት ቀናች። አንቺ ልጅ ምን ሆነሽ ነው ዘለሽ የምትጠመጠሚበት? በማለት ሌላ ሀሳብ ውስጥ ገብታለች። እሱም በቃ ሂጂ እኔ መጣለሁ ቢላትም፣ እሷ ግን ኪራ ግን ስፖርተኛ ነህ አይደል? በማለት ደረውቱን ማድንቃለታለች። እንግዲህ ጽናትም ትጅጉን ተናደደች። በቃ ሂጂ ብትላትም በፍጹም ልትሄድ አልቻለችም። ኪራ ጋር ናፍቆኛል እያለች እሱ ጋር ያወራች ነበር። ከዛም ካስወጣቻት በኋላ በየቀኑ የቲዳ ነው ትለዋለች። ስራ ቦታ ሄጅ ስራ ሄዳለሁ አላልኩሽም ወይ ሲላትም ለምን አትነግረኝም! በየቀኑ የሚነግርሽ እንድታጠኘው ነው ወይ በማለት ጽናት እጅጉን ተናዳለች። በዛ ላይ ቤቲ ወጣ ስትሄድ ኪራ አቅፋትም ነበረ። የኔ ውድ የኔ ቀናተኛ አፍቃሪ ባክሽና ትቅኝ ይላታል። ኪራዬ እኔ በጣም አፈቅርሃለሁ የኔ ብቻ ሁንልኝ ስትለውም እኔም በጣም ነው ማፈቅርሽ ያንች ብቻ ኔ በማለት ሁለቱ እየተቃቀፉም ነበረ። ቤቲም ውጭ ላይ ወጣ ግድግዳ እየደበደበች ነው። ምግብ እንብላ ተባብለው ሳሎን ላይ ተቀምጠው ነበርና ቤቲ መጣች። በቃ እንጀሮን አቅርበው እኔ ወጥሽ ልምጣ ብላ ስትገባ ቤቲ መጣ ሳሎን ላይ አጉርሰኝ እኔ ምንም አልበላውም ስትል ጽናት ወጡን ይዛ መጣች። ቤቲ ለካይ መድኃኒት ሰዓት ደርሷል፣ አንቺም አልበላሽም ትላታለች። ሰላም ጣልሽና ቢ ብትላትም እኔ ኪራዬ ነው የሚያጎርሰኝ አልፈልግም በማለት ተከራክራታለች። ጽናትም በሀሳቡ ተስማምታ በቃ ሷን አጉርሳት የመድሃኒቷ ሰዓትም ደርሷል እኔ ኩሽና በላለው ብላ ጥላት ትሄዳለች። ኪራም እንግዲህ የተበሳጨ የተናደደ በጉርሻ ውጥር አድርጓት ነበር። ትልቅ እየጉርሻን ያጎረሳት ስለተናደደ አጉርሷታልና አሳነከኝ እኮ ለምንድነው እንደዚህ ያደረከው ብላ ስትከራከረው ነበረ። ኪራ እጅጉን ተናዷል። በጣም አስጠልቶታል ቢያንስ እስከምበላ እንኳን ብትቆይኝ ምን አለበት? እያለ እያማረረም ነበር። እምሩ ወደ ነሰኒ ቤት አመራች። ከሄደች በኋላም ሁሉንም ነገር ነግራታለች። እምሩዬ፣ ፊትሽ ልክ አይደለም፣ ምን ሆነሻል? ስትላትም ከፍቶኛል ምንም አልሆንሁም ብላ ብሸፋፍንም፣ የሆነ ነገርማ ሆነሻል፣ ፊትሽ ላይ ያስታውቃል፣ አልቅሰሻል ትላታለች። ከዛም የናሆሚ እናት መጣ እኮ ሁሉንም ነገር ነገርኋት ትላለች። ታዲያ እንዴት አረግሽ? እንዴት አለችሽ? ምን አለችሽ? በማለት በሀሳብ በጥያቄ አፋጣታለች። የሆነውን ሁሉ ነገረቻት። እሱማ እውነቷን ነው ያስፈራልኩ ያስደነግጣልኩ፣ በሷን መፍረድ አይቻልም ብትላትም እምሩ ግን በጣም ከፍቷታል። በጣም ከፍቶኛል። አሁን እኔ ከዚህ መተኛት ብቸኝነት ነው የምፈልገው ማረፍ ነው የምፈልገው ትላታለች። በቃ እሺ ከዚህ ተኝ፣ ግን መድኃኒት ሽንዘሽ መጠሻል ወይ ግና ፎሚስ እንዴት ነው ብቻውን ትላታለች። በቃ እኔ ማረፍ ሰው ከሌለበት ቦታ ማረፍ ነው የምፈልገው። ተኝ ትላታለች። በይ በቃ ተኝ፣ መድኃኒት ሽን ይዤልሽ ልምጣ በማለትም ትታት ወጣለች። እንግዲህ ህምሩ ከዚህ ጋር ነው ችግር የተፈጠረው። ውሃ ጠማኝ ብላ ልትነሳ ስትል ፌንት ነክላ ወድቃለች። ጭንቀት ላይ ስለነበረች በሽታው ጥሏታል። ድራማው ከዚህ ጋር ተጠናቀቀ። የቀጠለውን ይዤላችሁ እስከምመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።